ከዚህ በፊት የተለያዩ ቅድመ ቅጽሎችን ተመልክተናል ሪ የሚለውን ተመልክተናል ድጋሜን ወይም ደግሞ አንድን ነገር መደገምን የሚያሳይ አን የሚል አይተናል ቃላትን ትርጉም ተቃራኒ የሚያደርግ ዛሬ ደግሞ የምንመለከተው ድስ የምትለዋን ነው ዲ አይ ኤስ ድስ የምትለዋን ነው የምንመለከተው ቅድመ ቅጥያዎችን ስንመለከት እነዚህን ቃላቶች በማወቃችን ብቻ እችን ቅጥያ በማወቃችን ብቻ ሌላ ቃላት ላይ ያለውን ቢያንስ ቢያንስ የቃሉን ከፊል ትርጉም አውቀነዋል ማለት ነው። ለእነዚህን ማወቁ በጣም ጠቃሚ ነው። የእንግሊዘኛ ቋንቋውን በቶሎ ለማሳደግ፣ የሚያውቁትን ቃላት ብዛት ለመጨመር፣ ቃላትን በቶሎ እና በተሻለ መንገድ ለመረዳት እነዚህ የቃላቶችን ክፍሎች ማወቅ ጠቃሚ ሆነ ያገኙታል። ቅጥያዎችን አንድ ቅጥያ በማወቅ ብቻ ባገኟት ቦታ በገባችበት ቦታ ሁሉ የቃሉ ትርጉም ምን ሊሆን እንደሚችል ቢያንስ ቢያንስ በከፊል ያውቁታል ማለት ነው። የሚያውቁት ቃል ከሆነ ደግሞ ሙሉ ለሙሉ የሚያውቁት አዲስ ቃል ተፈጠረ ማለት ነው። በዚህ ምክንያት እጅግ ጠቃሚ ነው። ላይክ ዲስላይክ። የመጀመሪያ በምሳሌ የምንመለከተው መውደድ ወይም ላይክ የሚለውን ቃል ነው። ዲስ የሚለውን ቅጥያ አስገብተን የምንመለከተው እነዚህ ደግሞ የመረጥናቸው ከአንድ እስከ አስር የሚሆኑት ቃላቶች በእለት ተእለት ህይወቶ እጅግ የሚጠቀሙባቸው እጅግ ጠቃሚ ሆኑ የሚያገኟቸው የሚያስፈልጉ ቃላቶች ያላቸውን መርጠን ነው። እንደ ምሳሌ ዲስ የምትለዋን እያስገባን የምንጠቀመው። ስለዚህ የመጀመሪያው ላይክ የሚለው ነው። ላይክ መውደድን ነው የሚያሳየው። ዲስ የምትለዋ ቅጽል ወይም ቅድመ ቅጽል ከፊት ስትገባ ላይክ የሚለውን ቃል ትርጉም ቀየረው፣ ማለት ነው። ላይክ መውደድ፣ ዲስላይክ የሚለው ደግሞ አለመውደድ የሚል ትርጉም አለው። ኢ ዲስላይክ ስፒሲ ፉድ። ላይክ መውደድ፣ ዲስላይክ አለመውደድ፣ ወይም ላይክን አፈረሰው ማለት ነው። ስፓይሲ ቅመማማ ቅመም የበዛበት ማጣፈጫ የበዛበት ወይም ያለው ምግብ ማለት ነው። ስፓይሲ ፉድ እንደሱ አይነት ምግብ ነው። አይ ዲስላይክ ስፓይሲ ፉድ ካልን ቅመማማ ቅመም የበዛበት ብዙ ማጣፈጫ የገባበት ምግብ አልወድም እያልኩ ነው ማለት ነው። አግሪ ዲስግሪ። አግሪ መስማማት፣ ዲስግሪ ሲሆን ደግሞ ዲስ የምትለዋ ቃል በመግባቷ መስማማት የነበረው አለመስማማት ይሆናል ማለት ነው። ዲስ የምትለው ቃል ዲስግሪ አለመስማማት። They disagree on the topic. በአረፍተ ነገር ወይም በንግግር ውስጥ ገብቶ ደግሞ ስንመለከተው They disagree on the topic. Topic፣ ርዕሰ ጉዳይ፣ they የሚለው ደግሞ እነሱ ማለት ነው። Disagree አለመስማማት እነሱ በርዕሰ ጉዳዩ ላይ አይስማሙም እያልን ነው። የአሁን ጊዜ ግስ ስለሆነ እነሱ በርዕሰ ጉዳዩ ላይ አይስማሙም። አለ አፒር ዲስአፒር። ሦስተኛውን ቃል ስንመለከት ዲስ የምትለው የገባችበት አፒየር የሚል ቃል ነው። ይሄ ቃል የሚያሳየው ብቅ ማለት፣ መታየት አንድ ነገር በእይታ ውስጥ ያልነበረ ነገር ብቅ ሲል ወይም ፊታችን ያልነበረ ነገር ሲከሰት አፒር አደረገ ብቅ አለ ታየ ወደ እይታ መጣ የሚል ትርጉም ይኖረዋል። ስለዚህ ብቅ አለ ማለት ከሆነ ዲስ አፒር የሚለው ደግሞ የዛ ተቃራኒ ነው። ዲስ የሚለው አፍራሽ ስለሆነች ዲስ አፒር የሚለው መጥፋት፣ አንድ ነገር በእይታ ላይ የነበረ ነገር ከእይታ ሲሰወር፣ ከእይታ እየተሰወረ ሲመጣ ወይም ደግሞ ከአይን ሲጠፋ ምን ይባላል? ዲስ አፒር አደረገ። ወይም ደግሞ ዲስ አፒር የሚለው ከእይታ መጥፋትን መሰወርን የሚያሳየው፣ ይህንንም በምሳሌ እንመልከተው The sun disappeared behind the clouds. አሁንም አፒር የሚለውን ዴስ የምትለው ቃል በመግባቷ አፍርሰዋለች። ቢሃይንድ የሚለው በስተኋላ ጀርባ ማለት ነው። ክላውድስ ደመና። the sun disappeared behind the clouds ፀሐያዋ ከዳመናዎቹ ጀርባ ተሰውራለች ወይም ደግሞ ተደብቃለች ወይም ደግሞ ከእይታ ተጋርዳለች ለማለት ነው። ተሰውራለች፣ ጠፍታለች፣ በደመናው ተሸፈነች፣ ከደመናው ጀርባ በመሆኑ አትታይም የሚል ለማስተላለፍ ነው። The sun disappeared behind the clouds honest dishonest አራተኛ በዕለት ዕለት የምንጠቀምበት ቃል አነስት የሚለው ቃል ነው። አነስት ታማኝነት ነው። አነስት የሚለው ደግሞ ኤች አትነበብም። አነስት ማለት ሀቀኝነትን የሚያሳየው ዲስ አነስት ስንል ደግሞ ሀቀኛ ያልሆነ የሚል ትርጉም ይሰጠዋል። ዲስ የምትለዋ አፍራሽ በመሆኑ እዚህ ጋራ ሀቀኛ የነበረውን ሀቀኛ ያልሆነ ትርጉም ሰጠው ማለት ነው። ይህን ደግሞ በምሳሌ እንመልከተው። He was dishonest about his work. ስለ ሥራው ሐቀኛ አልነበረም። ሐቁን አላሳየም፣ አልተናገረም የሚል መልእክት ነው እያስተላለፍን ያለ ነው። ስለ ሥራው ሐቅ አለማሳየቱን ሐቀኛ አለመሆኑን የሚያሳይ ነው። ህ ዲስኔስት ባውት ወርክ ስለ ስራው አቀኝ አልነበረም የሚል ትርጉም አለው። አምስተኛ በለተለት ሊያጋጥም የሚችል ቃል ደግሞ ኦቤይ የሚለው ነው። መታዘዝ የሚል ትርጉም አለው። ዲስኦቤይ ስንል ደግሞ መታዘዝ የነበረውን ቃል መታዘዝ የሚል ትርጉም እንዲኖረው ያደርገዋል። በምሳሌ እንመልከተው ስንትስ ዲስኦቤይድ ዘ ቲቸር። መምህር ስቱደንትስ ተማሪዎች። ስቱደንትስ ዲስኦቤይ፣ ተማሪዎቹ መምህሩን መምህሯን አልታዘዙም። ወይም ደግሞ አለመታዛቸውን ነው እየተናገርን ያለነው መመሪያ አለመቀበላቸውን፣ የተባሉትን አለማድረጋቸውን ነው የሚያሳየው። ስለዚህ ዲስኦቤይ የሚለው አለመታዘዝን ነው የሚያሳየው። በምሳሌ እንደዚህ ሊያገለግል ይችላል ማለት ነው። በብዛት ሊጠቀሙበት የሚችልና ጠቃሚ ሆኖ የሚያገኙት ቃል ካምፈርት የሚለው ነው። ካምፈርት ዲስካምፈርት። ካምፈርት የሚለው ቃል ሁለት ትርጉም በዋነኛነት ሁለት ትርጉም ሊኖረው ይችላል። አንደኛው ምቾትን ያሳያል። ሁለተኛው ደግሞ መጽናናትን ያሳያል። ይህን ደግሞ እንግዲህ በምሳሌ እንመለከተዋለን። ካምፈርት ማጽናናት ሊሆን ይችላል ወይም ደግሞ ምቾት ሊሆን ይችላል። ዲስ የሚለው ቃል ሲገባ ያን ያፈርሰዋል፣ አለመመቸት። ለምሳሌ ይሄ ነገር ዲስካምፈርተብል ነው ወይም ደግሞ ይሄ ነገር ካምፈርት የለውም ካልን፣ ወይም ዲስካምፈርት ካልን ያለመመቸትን ሁኔታ ነው የሚያሳየው። በምሳሌ እንመልከተው። The tight shoes cause discomfort. ምንድን ነው የሚለው? ጠባቡ ጫማ ታይት፣ ጥበትን ነው የሚያሳየው። ጠባብ ታይት፣ ሹዝ ጠባብ ጫማው፣ ካውዝድ፣ ይሄ ደግሞ የአንድ ነገር መንስኤ መሆን ነው የሚያሳየው፣ ምክንያት መሆኑን ነው የሚያሳየው። ስለዚህ የምቾት ማጣት ወይም ያለመመቸቱ ምክንያት ምንድን ነው? የጫማው መጥበብ ነው ማለት ነው። ታይት ሹዝ ካውዝድ ዲስኮምፈርት። እንዲያውም ካለመመቸትም አልፎ እዚህ ጋር ለምሳሌ እንደ ምሳሌ ካየነው ምልክቱ ሁሉ አሳይቷል። ጫሟ አልተመቸም፣ ጠባብ ነበረ። ስለዚህ አለመመቸትን ነው እዚህ ጋር አሁን የሚያሳየው ማለት ነው። ክነክት ዲስክነክት፣ ሰባተኛ የምንመለከተው ቃል ይህም፣ በዕለት ተዕለት ቃላት ሊጠቀሙት የሚችሉት በዕለት ተዕለት ሕይወቶ የሚያገኙት ቃል ነው። ክነክት መገናኘት፣ የሁለት ነገሮች ወይም ከዚያ በላይ የሆኑ ነገሮችን መገናኘት ነው የሚያሳየው የተለያየ እንደየአገባቡ የተለያየ ትርጉም ሊኖረው ይችላል። ሰዎች ከሰዎች ጋር ሊገናኙ ይችላሉ። እሱ ደግሞ ሌላ ትርጉም አለው። ግን ይሄ የማህበራዊ ለምሳሌ የማህበረሰብ አይነት ግንኙነት ሲሆን ኮኔክሽን ሊባል ይችላል። ከዛ ውጭ ግን እዚህ ጋር የምንመለከተው ሁለት ሰንሰለት ለምሳሌ ሲገናኝ ኮኔክት አደረግናቸው ማለት ነው። ሁለት ነገሮችን አያያዝ ናቸው ማለት ነው። ዲስክኔክት ስንል ደግሞ እነዛ ተያይዞ የነበሩትን ነገሮች አለያየናቸው ናቸው አላቀቅ ናቸው ማለት ነው። ስለዚህ ኮኔክት የሚለው መገናኘትን የሚያሳይ ከሆነ ዲስ የምትለዋ ቃል በመግባቷ የቃሉ ትርጉም ተቃራኒ ሆኗል ወይም ፈርሷል ማለት ነው። ዲስከኔክት የሚለው መላቀቅን መቋረጥን ያሳያል ማለት ነው። ይህን ደግሞ እስኪ በምሳሌ እንመልከተው። ኢንተርኔት ዲስከኔክትድ ሰደንሊ ሰድንሊ የሚለው በድንገት ማለት ነው። ዲስኮኔክትድ እንግዲህ ተያይዞ የነበረ ነገር መላቀቅ፣ ተገናኝቶ የነበረ ነገር መቋረጥን የሚያሳየው ኢንተርኔት እንግዲህ ያንን መስመር አግኝተን እየተጠቀምን ከነበረ ለምሳሌ ይሄ የዋይፋይ ምልክት ነው፣ እሱ ሲቋረጥ ኢንተርኔቱ ተቋረጠ ማለት ነው። ስለዚህ በኢንተርኔት ዲስኮኔክትድ ሰደንሊ ኢንተርኔቱ በድንገት ተቋረጠ የሚል ትርጉም አለው ማለት ነው። ስምንተኛ የምንመለከተው ሌላ በእለት ተእለት ህይወት የሚያገለግል ጠቃሚ ቃል ደግሞ ከንቲኒው የሚለው ነው። መቀጠልን ነው የሚያሳየው። አንድ ነገር እየሄደ ከነበረ በዛው ማስቀጠልን። አቅጣጫም ሆነ ድርጊትም ሆነ እድገትም ሆነ መቀጠልን በመጣበት አቅጣጫ ወይም እንዳጀማመሩ አንድ ነገር እየገሰገሰ እየቀጠለ መሆኑን ነው የሚያሳየው። ከንቲኒዩ ካለ መቀጠልን ነው የሚያሳየው። ዲስ የምትለዋ ቃል ስትገባ ምን ያደርገዋል? ቃሉን ያፈርሰውና መቀጠል ይል የነበረው አለመቀጠል ወይም መቋረጥ፣ በሂደት ላይ የነበረውን ነገር ያቋርጠዋል ማለት ነው። ስለዚህ ከንቲኒዩ የነበረው ዲስ ከንቲኒ ስንለው መቀጠልን ማቋረጥ ያደርገዋል። ይህን ደግሞ ውስጥ በምሳሌ እንመልከተው The company discontinued the old product. ዘ ካምፓኒ ዲስክንቲኒውድ ዘ ኦልድ ፕሮዳክት ምንድን ነው የሚለው? ፕሮዳክት ምርት፣ ኦልድ የቀድሞ የድሮ ለማለት ነው። እዚህ ጋር ኦልድ ሲል፣ ካምፓኒ ድርጅት። ዘ ካምፓኒ ዲስክንቲኒውድ ዘ ኦልድ ፕሮዳክት፣ ድርጅቱ ከዚህ በፊት ያመርት የነበረውን ምርት አቋርጧል፣ ማምረቱን አቁሟል፣ ከዚህ በኋላ አያመርትም ለማለት ነው። ዲስከንቲኒው ከዚህ በፊት የነበረውን ነገር መቋረጡን ነው የሚያሳየው ማለት ነው። ሪስፔክት ዲስሪስፔክት ሁለት መሰለኝ። ከዚህ በኋላ የቀሩን ዘጠኝና አስር፣ ይህም በአብዛኛው በእለት ተዕለት ህይወት ሊያዳምጧቸው የሚችሉ ሊያጋጥሙ የሚችሉ እርስዎም ሊጠቀሙበት የሚችሉት ቃል ነው። ሪስፔክት አክብሮትን ነው የሚያሳየው ማክበርን ነው የሚያሳየው ዲስ የምትለዋ ቃል ከፊቱ ስትገባ ደግሞ አለማክበርን ወይም ደግሞ በቀጥታ በአማርኛ ቃል ከፈለግንለት ንቀትን የሚያሳየው ሬስፔክት አክብሮትን ሲያሳይ፣ ዲስሬስፔክት ደግሞ ንቀትን አለማክበርን ያሳያል። በምሳሌ ደግሞ እንመልከተው። ይህንን ምንድን የሚለው ኢትስ ኤልደርሊ የሚለው አዛውንት ትልቅ ሰዎች ለማለት ነው እድሜያቸው ገፋ ያሉ ሩድ የሚለው ደግሞ ጋጦ ወጥነትን የሚያሳየው ቀጥታ ስን ትርጉሞ ካልን ተቀራራቢ የሚሆነው ትርጉም ጋጦ ወጥነትን ነው ወይም ደግሞ ስርዓት አልበኝነትን በህብረተሰቡ ዘንድ ተቀባይነት ያለውን ነገር አለመቀበል በንግግር ሊሆን ይችላል በባህሪ ሊሆን ይችላል ኢትስ ሩድ ቱ ዲስሪስፔክት ዲ ኤልደርሊ ካልን አዛውንቶችን ወይም በእድሜያቸው ገፋ ያሉ ሰዎችን አለማክበር ጋጦጥነት ነው የሚል ትርጉም ይኖረዋል ማለት ነው። ኳሊፋይ፣ ዲስኳሊፋይ አንድ ነው እንግዲህ። የቀረን ይሄ ደግሞ ኳሊፋይ የሚል ነው። አስረኛው ዛሬ ይዘን የቀረብ ነው ቃል ኳሊፋይ የሚለው የተለያየ ትርጉም ሊኖረው ይችላል እንደየአገባቡ። ዛሬ የምንመለከተው ብቁ መሆንን ያሳያል ወይም ደግሞ አንድ ሰው የአንድን ነገር መስፈርት ማሟላቱን ያሳያል ማለት ነው። ኳሊፋይ የሚለው መስፈርት ማሟላትን ብቁ መሆንን ነው የሚገልጸው። ዲስ የሚለውን ቃል ስናስገባበት፣ ቅጽል ስናስገባበት ከቃሉ በፊት ዲስኳሊፋይ ይሆንና የቃሉን ትርጉም ሙሉ ለሙሉ ይቀይረዋል ማለት ነው። ለምሳሌ መስፈርትን አለማሟላት፣ ያ ማለት ውድቅ መሆን መደረግን ያሳያል። አንድ ሰው ዲስኳሊፋይ ከተደረገ ውድቅ ተደርጓል ማለት ነው። ያ ማለት ወይ መስፈርቱን አላሟላህም እያል ነው፣ ወይም ደግሞ ከመስፈርቱ ተወግዷል እንዲወጣ ተደርጓል ማለት ነው። ውድቅ መሆንን ነው ወይም ደግሞ መደረግን ነው የሚያሳየው ዲስኳሊፋይ የሚለው ሄ ዋዝ ዲስኳሊፋይድ ፎር ብሬኪንግ ዘ ሩልስ። በምሳሌ ስንመለከተው ሄ ዋዝ ዲስኳሊፋይድ ፎር ብሬኪንግ ዘ ሩልስ መመሪያውን ወይም ደንቡን በመጣሱ ውድቅ ተደርጓል የሚል ነው። ወይም ውድቅ እንዲሆን ተደርጓል ይሄ ሰው ማለት ነው። መመሪያውን ወይም ደግሞ ደንቡን በመጣሱ፣ መመሪያውን ወይም ደንቡን በመጣሱ ውድቅ ተደርጓል ማለት ነው። ይህ ደግሞ እንደ ምርቃት ነው። ይሄ መጨረሻ ላይ እስኪ ተመልከቱ ስታነቡም ወይም ደግሞ ከዚህ በፊት እስኪ ሰምታችሁት የምታውቁት በዲስ በሚለው ቃል የሚጀምር ከፊት ለፊቱ ዲስ የምትለዋ ቅጽ የገባችበት ቃል ካለ አስተያየት መስጫው ላይ በመጽሐፍ አካፍሉን፣ ሌሎችም ደግሞ አስተያየት ይሰጡበታል። እስካሁን ድረስ አብራችሁ ለቆያችሁ እናመሰግናለን። ይሄ ቢዘጋጅልን፣ ይሄ ቢሰራልን ይሻላል እንፈልጋለን የምትሉት ነገር ካላሳውቁን፣ በእናንተ መጠይቅ መሰረት የምናዘጋጀው ፕሮግራም ይኖራል። በቀጣዩ ደግሞ ሌላ እንደዚህ በጣም ጠቃሚ የሆነ የሚያውቁትን የቃላት መጠን ሊያሳድግ የሚችል ነገር ይዘን እንቀርባለን።